ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። በሀገር ውስጥና ከሀገር ውጭ ያላችሁ ውድ የኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። በድጋሜ እንኳንስ ለብርሃነ ትንሣኤው በሰላም በጤና በፍቅር አደረሰን አደረሳችሁ። መምህር ምስጢሩ ደነቀው ነኝ። በዛሬው ዕለት ይዤላችሁ የቀረብሁት ስለ ዳግማይ ትንሣኤ ወይ ደግሞ ዳግማይ ትንሣኤን በተመለከተ ይሆናል። ትንሣኤ በዋለ ሳምንት ዳግማይ ትንሣኤ፣ ሁለተኛ ትንሣኤ፣ ሁለተኛ ፋሲካ ይባላል። ለምንድን ነው ሁለተኛ ፋሲካ ሁለተኛ ትንሣኤ ሊባል የቻለው? ኢየሱስ ክርስቶስ ሁለት ጊዜ ተነሥቶ ነው ወይ የሚለውንና በዳግማዊ ትንሣኤ የሚከናወኑ አገልግሎትን በተመለከተ እናያለን። በዚህ ዕለት ቤተ ክርስቲያን ለደቀ መዛሙርቱ ሁለተኛ መታየቱን በማስታወስ የእነ ቶማስን ታሪክ እየገለጠች ትሰብካለች፣ ትዘምራለች። መዝሙር እንደ ትንሣኤው ነው፣ አይለወጥም። ይትፌሣሕ ሰማይ ወምድር ይትፌሳህ ሰማይ ወትትሃሰይ ምድር። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 እስከ 20፣ አንደኛ ዮሐንስ ምዕራፍ 1 ቁጥር 1 እስከ ፍጻሜ፣ የሐዋርያ ሥራ ምዕራፍ 23 ቁጥር 1 እስከ 10። ምስባክ ይትነሣእ እግዚአብሔር ወይዘራው ጸሩ ወይ ጉየዩ ጸላእቱ ቅድመ ገጹ ከመ ይሃልቅ ጢስ ከማሁ ይሃልቁ። መዝሙረ ዳዊት መዝሙር 67 ቁጥር 2 እግዚአብሔር ይነሳል ጠላቶቹም ይበተኑ ይበተናሉም ይላል፣ የሚጠሉትም ከፊቱ ይሽሹ ይሸሻሉ፣ ጢስ እንደሚበተን እንዲሁ ይብነኑ ይበናሉ። ወንጌል ደግሞ የዮሐንስ ወንጌል ምዕራፍ 20 ቁጥር 19 እስከ ፍጻሜ ድረስ ቅዳሴ የዲዮስቆሮስ ቅዳሴ እምቅድመ ዓለም ነው። ሌላው የምንመለከተው በዳግማይ ትንሣኤ በዳግም ትንሣኤ ድኅረ ቁርባን የሚፈጸም ስርዓት አምልኮ አለ። እሱም አግብኦተ ግብር ይባላል። ግብረ ዘውሃብ ከኒ ፈጸምኩ፣ የሰጠኝን ሥራ ጨረስኩ እየተባለ ይዘመራል። ኃይለ ቃሉ በዮሐንስ ወንጌል ምዕራፍ 17 ላይ ይገኛል። የዮሐንስ ወንጌል ምዕራፍ አሥራ ሰባት በሙሉ በዛን ዕለት ይነበባል። ምስራ ምስባክ እምሥራቀ ፀሐይ እስከ ዐረብ ይትአኰት ስሙ ለእግዚአብሔር ልዑል፣ እግዚአብሔር መልዕልተ ኵሉ አሕዛብ። ከፀሐይ ማውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን እግዚአብሔር በአሕዛብ ሁሉ ላይ ከፍ ከፍ ያለ ነው ይላል። መዝሙረ ዳዊት መዝሙር 112 ቁጥር 3። ርዕስ መሆን ያለበት በዛን ጊዜ ሰላም ለክሙ ወይ ደግሞ ሰላም ለኵልክሙ፣ ሰላም ለእናንተ ይሁን የሚል ርዕስ መሆን አለበት። ሰላም የውስጥ ረፍት ነው። መድኃኒታችን በትንሣኤው ዕለት እንዲሁም ሁለተኛ በተገለጠበት ዕለት በዳግም ትንሣኤ ሰላማቸው ለተወሰደባቸው ቤታቸውን ዘግተው ለተቀመጡት ተማሪዎቹ ሰላም ለእናንተ ይሁን አላቸው። የተቸነከረ እጁን በጦር የተወጋ ጎኑን አሳያቸው። ይህ የሆነው የትንሣኤው ዕለት ሲሆን ቶማስ በዕለቱ ስላልነበረ ደቀ መዛሙርቱ ጌታን አይተነዋል፣ ከሙታን ተነስቷል ቢሉት የተቸነከሩ እጆቹን የእጆቹን ምልክቶች በእጆቹ ጣቴን ካላገባሁ በችንካሮም ልጅ ጣቴን ካላገባሁ አላምንም አለ። እጄንም በጎኑ ካላገባሁ አላምንም አላቸው። በዚህ ለት ጌታ በዝግ ቤት ገብቶ ቶማስን የምታምን እንጂ ተጠራጣሪ አትሁን፣ ጣትህን ወደዚህ አምጣና እጆቼኔ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ፣ አምላኬም ብሎ ሃይማኖቱን ገለጠ። ጌታም ስላ ይህን አምነሃል ሳያዩ የሚያምኑ ብፁዓን ናቸው አለው። የቶማስን አእምሮም ሰላምን ሰጠው። ክርስቶስን አምኖ መኖር በራሱ የሰላም ሰው መሆን ነው። ምክንያቱም እርሱ የሰላም አለቃ ነውና ትንቢተ ኢሳይያስ ምዕራፍ 9 ቁጥር ስድስት እስከ ሰባት ሌላው ምርጥ ዕቃ የተባለው ሐዋርያው ቅዱስ ጳውሎስን የሰላም አምላክ ብሎታል። ኢየሱስ ክርስቶስን ሮሜ 15 ቁጥር 33 ሮሜ 16 ቁጥር 20። ሰላማችን ክርስቶስ በተወለደ ጊዜ የተዘመረው መዝሙር ሰላም በምድር የሚል ነበር። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጅ ሰላም ይሁን እየተባለ ነበር የተመሰገነው። የፍጥረት ሁሉ ሰላም ክርስቶስ ነው። እሱን በማመን ልቦናችን ይጸና ዘንድ ሲያስተምረን፣ ልባችሁ አይታወክ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ አለ። ዮሐንስ 14 ቁጥር 1 በእርሱም የምናምነው በእርሱም አምነን የምንገኘው ሰላም አለን ሰላም ከምትለው የተለየ ሰላም መሆኑን በማስረዳት ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጠው ያለ አይደለም ብሎ አስተምሮናል። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ደቀ መዛሙርቱንም ለወንጌል ሲልካቸው ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ አላቸው። ሉቃስ 10 5 እስከ 6 ሐዋርያው የክርስቶስ መስቀል የሰላም ምንጭ ስለመሆኑ በመስቀሉ ደም በምድርና በሰማያት ስላሉ ሰላምን አደረገ ገብረ ሰላም በመስቀሉ ያንም እናመሰግናለን። ሐዋርያው አሁንም የክርስቶስ ሰላም በልባችሁ ይብዛ ይላል ቆላሴስ ምዕራፍ 3 ቁጥር 15። በዚህ ልዩ ጸጋ በሆነ ሰላምን የምንኖርበት ዘንድ ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ አለ ሮሚ 12 18። በተጨማሪም እርስ በርሳችሁ በሰላም ሆኑ፣ ይላል አንደኛ ተሰሎንቄ ምዕራፍ አምስት ቁጥር 13 የተወደዳችሁ በሀገር ውስጥና ከሀገር ውጭ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሰላምህ ማነው ወዳጄ? ሰላምሽ ማነው እህቴ? አባቴ፣ ሰላምህ ማነው? እናቴ ሆይ ሰላምሽ ማነው? የመንፈስ ቅዱስ ፍሬ የሆነውን ሰላምን በህይወትህ በህይወትሽ በሕይወታችን በሕይወታችሁ በኑሮህ ሁሉ በኑሯችን ሁሉ ይዘነዋል ወይ ይዘኸዋል ወይ ይዘሸዋል ወይ? ይህ ሰላም በክርስቶስ ይገኛል። ይሄ ሰላም የሌላቸው ብዙዎች ናቸው። እናንተ አንተ ሰላም አለህን? የሰላም ሰውነህን? ሰላም ከሌለህ በክርስቶስ ሞትና ትንሣኤ የተገኘውን የክርስቶስን ሰላም በክርስቶስ ያዝ። ኦ ንጉሠ ሰላም ሰላማዊ ኢየሱስ ክርስቶስ ሰላመከ ሀበነ። የሰላም ንጉስ፣ የሰላም አለቃ ሰላማዊ ኢየሱስ ክርስቶስ ሆይ ሰላም ህን ስጠን። የተወደዳችሁ ክርስቲያኖች፣ ዛሬ በአገራችን በኢትዮጵያ ሰላም የጠፋ የኢየሱስ ክርስቶስ ሰላም ለኛ አልደርሰን ስላለን ብዙ ሰዎች በተለያዩ በሶሻል ሚዲያዎች ስለ ሰላም ይሰብካሉ፣ ስለ ሰላም አስፈላጊነት ይናገራሉ። እነርሱ ግን ሰላማዊ አይሆኑም ወይም ደግሞ ሰላም የላቸውም። ለምን ሰው የሚሰጠው ሰላም ጊዜያዊ ነው፣ ከንቱ ነው። ኢየሱስ ክርስቶስን ይሁዳ አሳልፎ የሰጠው በሰላምታ ነበረ። በጸሎተ ሐሙስ ዕለት ሰላም እንዳትባባሉ፣ የሰላም ጸሎት እንዳትጸልዩ የተባለው ያንን ለማስታወስ ያህል ነው እና በአንድ እጃቸው ጩቤ በአንድ እጃቸው ሰላም የሚሉ ሰዎች ስላሉ ማለት ነው እና እውነተኛውን ሰላም ኢየሱስ ክርስቶስ ወደ ኢትዮጵያ ይላክልን፣ ሀገራችን ሰላም ትሆንልን። ስብሐት ለእግዚአብሔር በሰማያት በሰማያት ላሉ ለመላእክት ባጸደ ገነት ላሉ ለቅዱሳን ወሰላም በምድር ስምረቱ ለሰብእ በምድር ላሉ ለደቂቅ አዳም ሰላም ይሁን። ኦ ሰላማዊ ኢየሱስ ክርስቶስ ሰላመከ ሀበነ። የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን። በዚህ በቀናል አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለወል ለመንፈስ ቅዱስ ክብረ ምስጋና ይሁን። ፕሮግራማችንን ወይ ደግሞ የተዘጋጀንበትን ርዕስ ጨርሰናል። ያልገባችሁ ነገር ካለ፣ የምትጠይቁት ነገር ካለ፣ ያልተብራራ ነገርም ካለ በኮመንት መስጫው ላይ ስለማብራራ፣ በኮመንት መስጫው ላይ ሀሳባችሁን መስጠት ትችላላችሁ። እግዚአብሔር ይስጥልኝ አመሰግናለሁ ወስብሐት ለእግዚአብሔር አሜን